ይህ በብዙ ጭንቀትና በብዙ ጥብት ውስጥ ሆነው ወልደው ልጆቻቸውን ላሳደጉ ቤተሰቦች እጅጉን መሪር ሐዘን ነው። እንዲህ ያለው ታሪክ እንኳንና ልጄን አስተምሬ አስመርቄ ለወግ ለማዕረግ አድርሼ ባየኋት ብለው ልጃቸውን ከጉያቸው ነጥለው በሀገር ሰላም ትማርልኛለች ብለው አስኳላ ሰደው ሲያበቁ እንዲህ እንደዋዛ ሞተች፣ ተቀጠፈች ተብለው ሰማይ ለተደፋባቸው ቤተሰቦቿ ቀርቶ ወልዶ ላየውም ለመውለድም እልፍ ብሎም ወልዶ ለማስተማር ላሰበ ሰውም ልብን እንክትክት የሚያደርግ ከመርዶዎች ሁሉ የላቀ የክፉ ዜና መርዶ ነው። ልጄ ትማርልኛለች ብሎ ቤተሰብ አስኳላ ሰዶ ተደፍራ ተደብድባ ተገደለችና አስክሬናችሁን፣ አስክሬናቸውን ውሰዱ ብሎ ለቤተሰብ ከመንገር የበለጠ የትኛውም ሀዘን ሊስተካከለው አይችልም። ሰላም ጤና ይስጥልን። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ያለም ጫፍ በያላችሁበት የሀገር ጥግሉ ሰላም ፍቅር ጤና ትሆኑ ዘንድ ዞትራ የሚታችን ነው። ኤልያስ ደግነት ነኝ የምትከታተሉት ጊዜ ሚዲያ ነው። ዛሬው መሰናዷችን አንዲት በቅጡ ያላደገች የዚህን ዓለም ጣዕምና ምሬቷን ያልተረዳች ሊዛ የተባለች ሰው ከቤተሰቦቿ ጉያ ተነጥላ እማራለሁ ብላ ከትውልድ ከመንደሯ ከቀይዋ ወጥታ ስታበቃ እንዲሁ በአንድ ቀን ከየት መጡ እነማን ናቸው ለምን እንዲህ ያደረጉ ተብሎ በእርግጥ ባልታወቀበት ሁኔታ እጅግ በአሳዛኝ ሁኔታ መጣው ብላ እንደ ወጣች ሳትመለስ ተደፍራ፣ ተደብድባ፣ ተገድላ ተገኝታለች። ይህንን ጉዳይ በተመለከተ መረጃዎች ልንነግራቸው ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉልን። በቆይታችሁም ታዲያ ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት ማድረግ አትርሱ። ክብር ይስጥልን። ከምሽቱ ሶስት ሰዓት ከስራ አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ተጥላ ነው የተገኘችው። እና ይችታችን በጣም ገና ትንሽዬ ልጅ ነች። ምንም የምትያይ በጣም ልጅ ነች። በጣም ስልኳን ልታሰራ ከዩኒቨርሲቲው አካባቢ በሄደችበት ወቅት ትሰወራለች። ከዛም ስትፈለግ እንግዲህ በአሰቃቂ ሁኔታ ተደፍራ ተገድላ ነው የተገኘችው። ታች ምስሏን የምትመለከቷት ወጣት ሊዛ ትባላለች። ውለትና እድገቷ ራያ ቆቦ አካባቢ ነው። ሊዛ ገና የዚህን ዓለም ጣምና ምሬቷን በቅጡ ያልቀመሰች ተወልዳ እንዳደገች ወደ ትምህርት አለም የዘለቀች ስቃም፣ ተጫውታም፣ ቦርቃም፣ ዘላም፣ ተቀምጣም ያልጠገበች ከኖረችው ይልቅ ብዙ ያልተኖሩ ቀኖች የነበሯት ለቤተሰቦቿም፣ ለጓደኞቿም፣ ለዘመድ አዝማዶቿም በእጅጉ የምታሳሳ አንዲት ፍሬ ልጅ ነበረች ሊዛ። እንደ ማንኛውም የሀገሬ ሰው ቤተሰቦቿ በብዙ ድካምና ጥረት በነዛ በማይነገሩ አስፈሪ ወቅቶች ሁሉ ድብቅ ክልል ሽሽግ አድርገው ክፉ እንዳያይባቸው እንዳይረባት እንዳይጠማት አድርገው ደግሞ በምድር በሰማይ ከሚበሩ ተወርዋሪ ጥይቶች ሁሉ ትተርፍ ዘንድ እየጸለዩ፣ አክርመው አገር ሰላም ስትሆን ደግሞ እስኪ ትማር በማለት ወደ ትምህርት ቤት ሰደው አስተምረው ሲያበቁ ልጅ የዋዛ አልነበረችምና እንደዛ ባሉ የመከራ ጊዜዎች ሁሉ አልፋም ጎብዛም በመማር ወደ ዩኒቨርስቲ ልትዘልቅ መግቢያ ነጥቡን በጥሩ ውጤታ አምጥታ ኑሮ ወደ ዩኒቨርሲቲ ልትገባ ሆነ። ኋላም የዩኒቨርሲቲ መግቢያ ጊዜዋ ሲደርስ ያለመችበት ያሰበችበት ለመድረስ ሀብላ ልታሳካ የምትችልበትን የነገ መንገድ ጅማሯን ዛሬ ሀለ ማለት ወደ ደሴት መጣና የኮሌጅ ትምህርቷን ትጀምራለች። ሊዛ በኮሌጅ ቆይተዋ ወቅትም እጅግ ስነ ስርዓትና ግብረ ገብ ያላት ከመሆኗን ባሻገር ነጋጠባ ስራዋ ሁሉ ማንበብና ማጥናት እንደሆነ ያወሩላታል። ከጓደኞቿም ጋር ቢሆን ያላት ግንኙነት እጅጉን ሰላማዊ እንደሆነና ሁሉ በፍቅር ሁሉ በስሰት የሚያዩት ብዙ ያልጠናች ልጅ ግርቢጤ እንደሆነች ጠይም መልክ ያላት ስትስቅ በውብ ጥርሶቿ አካባቢዋን እንደምታበራ የተነገረላት ሊዛ እንዲያ ስድር ድርድር ባሉ ጥርሶቿ ደግሞ ስቃ እንዳታስቅ ለአንዴና ለመጨረሻ ጊዜ ፈገግታዋን መነጠቋን መሰማቱ ልብ አረድ ዜና ነበር። እንደ ወዳጆቿና የትምህርት ቤት አጓሮቿ ገለጻ ከሆነ ደግሞ ይህ እጅግ አሳዛኝና አስደንጋጭ ነገር የተፈጠረው መስከረም 27 ቀን 2018 ዓ ም ነበር። ሁሉ ሰው በአዲስ ዓመት አዲስ ተስፋ ሰንቆ ዘመን ሰጥቶኝ ብኖር እንዲህ አድርጌ እንዲያለውን ነገር አሳክቼ እያለ በሚያቅድበት በዚህ የብሩህ ዘመን ጅማሩ ላይ ሊዛም እንደ ወትሮ ሁሉ ሀገር ሰላም ብላ ሐሙስ ጠዋት ተነስታ የወትሮ ክንዋኔዎቿን ሁሉ አድርጋ ስታበቃ ተበላሽቶ ሲያስቸግራት የነበረውን የእጅ ተንቀሳቃሽ ስልኳን ለማሰራት አስባ ኑሮ ከግቢው ወጥታ ስልኮች ይሰሩበታል ብላ ወዳሰበችበት ቦታ ማለትም፣ ወደ ፒያሳ አካባቢ ታቀናለች። ሊዛ ፒያሳ ደርሳ የስልኳን ችግር አሳይታ ስታበቃ ተማሪነችና አቅማ አቅሟ በሚፈቅደው ዋጋ ተደራድራ አሰርታ ስታበቃ ወደ ግቢ ለመመለስ መንገድ ትጀምራለች። በዚህ ጊዜ ከጓደኞቿ መካከል አንዷ ሊዛን ከግቢ አጥታት ኑሮ ትደውላትና የት እንደሆነች ትጠይቃታለች። ሊዛም ስልኳ ተበላሽቶ ልታሰራው ወደ ፒያሳ አካባቢ ወጣ ብላ እንደነበር አሁን ግን በመመለስ ላይ እንደሆነች ትናገራለች። ጓደኛዋም አስከትላ እየት ደረሽ ስትል ትጠይቃታለች። ሊዛም በተለምዶ ቧንቧ ውሃ ተብሎ የሚጠራው አካባቢ እንደደረሰች ትነግራትና መጣው ጠብቂን ትላታለች። የሊዛን ቃል ጠብቃ ሊዛ ከአሁን አሁን መጣች እያለች ትጠብቅ ያዘች። ሊዛ ግን መጣው እንዳለችው መጥታ አላለችም ቀረች። ጓደኛዋ መልሳ ደወለች። የሊዛ ስልክ ግን አይሰራም። አሁንም ትንሽ ቆይታ ብትደውል አሁንም ያው ነው። ነፍሷ ተጨነቀ። እንደ ቀልድ መጣው ቧንቧ ውሃ ደርሻለው ያለቻት ወዳጇ ሳትመለስ ቀረች። እናም ጓደኝት የምትይዘው የምትጨብጠው ሁሉ ጠፋት። ሊዛ መጣው እንዳለች ሳትመጣ ሰዓታት ነጎዱ። ፀሐይቱ ልትጠልቅ ማዘግዘቋን ያዘች። ቆይታም ከጀንበር መጥለቅ በፊት ትመጣለች የተባለችው ሊዛ ሳትመጣ ጀንበር ደም መስላ የዕለቱን ጉዞዋን ጨርሳ አዘቀዘቀች፣ አዘግዝቃም ጠለቀች። ቀኑም ወደ ጨለማ ተለወጠ። ሊዛም የትና እንዴት ባለው ሁኔታ ውስጥ እንደሆነች ሳይታወቅ መምሸቱ በግቢ ውስጥ ተሰማ። ቆይቶም ሊዛ መሰውሯን ተከትሎ በዩኒቨርሲቲው ማህበረሰብ እና ጉዳዩ ግድ ይለናል ባሉ አካላት አማካኝነት ትፈለገባች ጉድጓዱ፣ ጋራው፣ ሸንተረሩ፣ ጢሻው፣ አውራ ጎዳና ሁሉ ሁሉ ቦታ ተፈለገች። ሊዛ ግን የለችም። የኋላ የኋላ ከምሽቱ ሶስት ሰዓት ከአስር አካባቢ ላይ እንዲህ ባለው የት እንዳለች ሳይታወቅ በግምትና በእውር ድንብር በተደረገ ፍለጋና አሰሳ ሊዛ ከአንድ ቦታ ሞታ ተገኘች። የሊዛ ስክሬን በተገኘበት ወቅትም እጅግ በጣም ልብ በሚያደማ መልኩ እንዲያ ባልጠና የልጅነት አካሏ ላይ በጭካኔ ያስገድዶ መድፈርና ድብደባ ተፈጽሞባታል። እልፍ ሲልም ተገድላ ወደኛም አካባቢ መምጣቱ በጣም አስፈርቶኛል። ቢካ በጣም በጣም ብዙ ችግር አለብን። ገና እህት አላችሁ በእናታችሁ የቪዲዮ እንዳታሳልፉት። እዚህ ጋር የማሳያችሁ እህቴ ሊዛ ትባላለች። ሆልድ ያደገችው ራያ ቆቦ ሲሆን የኮሌጅ ትምህርቷን ለመማር የምትገኘው ደሴ ነበረ። ከአምስት ቀን በፊት ማለትም ሐሙስ ስልኳን ለማሳራት ወደ ፒያሳ ሄዳ ነበረ። እናም ለመጨረሻ ስልክ ያወራችው ከጓደኛዋ ጋር አሰርታ እየተመለሰች እንደሆነና ቧንቧ እንደደረሰች ነግራት ነበረ። ከዛ በኋላ ግን ጓደኛዋ መልሳ በመደወል ልታገኛ ስላልቻለች በተደረገው ፍለጋ ከምሽቱ ሶስት ሰዓት ከአስር አካባቢ ላይ በጣም አሰቃቂ በሚባል ሁኔታ ተደፍራ ተደብድባ ከጥላ ነው የተገኘችው። እና ይችላችን በጣም ገና ቲም ሽዬ ልጅ ነች ምንም የምትያይ በጣም ልጅ ነች። በጣም እና ፕሊዝ ይሄ ቪዲዮ እሷን እንኳን ማትረፍ ባንችል ለቤተሰቦቿ መጽናናት እንዲሆናቸው እና ፕሊዝ ይሄ ቪዲዮ ለደሴ ነዋሪዎችና ደሴ ላይ ህግ እናስከብራለን ለሚሉ ለህግ አባላት በሙሉ ይሄ ቪዲዮ እንዲደርሳቸውና ፍትህ እንዲሰጡልን ለህታችን ይህን ወንጀል የፈጸሙትን ጨካኝ ሰዎችን ይዘው ለህግ እንዲያቀርቡልን። ፕሊስ ይህ ቪዲዮ በደንብ ቫይራል እንዲወጣ እርዱን። ይህ እዚያ ማዶ ሆነው ልጅ እየተማረች ነው ነገ ባለ ጥቁሩን መመረቂያ ጋውን ደርባ ባለመነሳነስ ቆቡንም ደፍታ ትመጣና ታኩራናለች ብሎ ለሚጠብቅ ቤተሰብ እንዲህ ያለው ነገር እንዲህ ነው ተብሎ በቀላሉ የማይገለጥ የልብ ውስጥ ፍም የሚሆንባቸውን ነገር ነው ልባቸው ውስጥ የሚተወው። ይህን የሰማች እናት እንደምን ቆማ እንደምትሄድ ማሰብ እጅጉን ከባድ ነው። እንጃ አባትም ቢሆን ልጁ እንዲተጠቅታ ሜዳ ቀርታ ስትቀር ፈተናው እስከ ሕይወት ዘመኑ ነው። ዛን እንዲያደርገው የተጫወቱባት ሰዎችስ እናት፣ እህት፣ ልጆች አላቸውን? ይህ የማይመለስ ጥያቄ ነው። ይህንን እነርሱና ፈጣሪ ብቻ ነው የሚያውቀው። ዕለት ዕለት የሴት ልጅ መደፈር፣ መገደል ብርቅ መሆኑ በቀረባት ሀገር ዛሬም ፍትህ የሚሉ ድምፆች ይሰሙ ይዘዋል። አሁንም እንደዚህ ቀደሞቹ ሰለባዎች ሁሉ ፍትህ ለሊዛ የሚሉ ድምፆች በማህበራዊ ሚዲያዎች ላይ በአያሌው ይሰማሉ የሊዛ ሞት በዚህ ማህበራዊ ሚዲያ ላይ ከተሰማ በኋላ አሁንም ፍትህ ለሊዛ ፍትህ ለሴት እህቶቻችን የሚሉ ድምፆች በአያሌው ይሰሙ ይዘዋል ከእነዚህ መካከል ይህንን ጉዳይ በተመለከተ ኢንጂነር ጌቱ ስሜቱን እንዲህ ሲል በግሌ ማህበራዊ ሚዲያው ላይ ጠቅሷል አካውንታብሊቲ መጀመር አለበት ይላል ኢንጂነር ጌቱ ይህች ልጅ ለትምህርት ከሄደችበት ከደሴ ዩኒቨርሲቲ ስልክ ለማሰራት ወጣችበት ተደፍራ ተገድላ ተገኘች። እጅጉን ያሳዝናል። ለዚህ ኃላፊው ማን ነው? ተጠያቂውስ ማን ነው? የጋራ ኃላፊነት የማንም ኃላፊነት አይሆንም። ነጠላ ተጠያቂነት ሊሰፍን ይገባል። በእኔ አመለካከት በአንድ አካባቢ ለተሰራ ወንጀል የዕለቱ የአካባቢው ምድብ ተረኛ ፖሊስ ተጠያቂ ሊሆን ይገባል። እንዴት ሰው በጠራራ ፀሐይ በቀን ይታገታል? እንዴት ይደፈራል? እንዴት ይገደላል? ለዚያውም ተማሪ ይህ ሲሆን የአካባቢው ፖሊስ ምን ይሰራ ነበር? ጌታ ኢየሱስ እናንተ የኢየሩሳሌም ሴቶች ለራሳቸው አልቅሱ እንዳለው እንባናው ውዘት ለልጅቱ ምንም አይረባትም። ገና ያልተደፈሩ ገና ያልተገደሉ በዚህ አይነት የአደጋ ስጋት ውስጥ ያሉ ሴቶቻችን ሕይወት፣ ግን ሊያሳስበንና መፍትሄ ልናበጅለት ይገባል። እንደ እኔ ዋናው መፍትሄ ተጠያቂነትን ማስፈን ነው። እረ በሕግ ሲል ኢንጂነር ጌቱ ሐሳቡን ጠቅሷል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች እንዲህ ካለው እጅግ ከልብ ከማያወጣ ሀዘን ይሰውራችሁ። ወልዶ ላሳደገ አሳድጎ አስተምሬ አስመርቄ ለቁም ነገር አበቃለሁ ለሚል ቤተሰብ እንዲህ አለው ዜና በቀላሉ የሚነገር አይደለም። ይህ የመርዶ ጥግ ነው። እቺታችን ፍትሕ ታገኝ ዘንድ ድምፅ ልንሆናት ይገባል። ሁላችሁ ይህንን ያያችው ይህንን ቪዲዮ ሼር ኮሜንት በማድረግ ፍትሕ ለሊዛ በማለት ድምፃችሁን፣ ሀሳብ አስተያየቶቻችሁን ልትሰጡ ይገባል። ነገሩ ነግበኔ ነው ሀገራችን ኢትዮጵያ ሴቶች ላይ የሚፈጸሙ ያስገድዶ መድፈር ጥቃትና አሰቃቂ ጾታዊ ጥቃቶች በሙሉ እዚህ ጋር ሊቆሙ ይገባል። እለት እለት እየጨመሩ እየመጡ ነው። ይህ መሆኑ እጅጉን ያሳዝናል። የተወደዳቸውና የተከበራቸው የጊዜ ሚዲያ ቤተሰቦች ለሊዛ ነፍሴር አለን። ለቤተሰቦቿ፣ ለወዳጆቿ፣ ለዘመዶቿ በሙሉ መጽናናትን ፈጣሪ ይሰጥ ዘንድ ተመኘን። አብራችሁን ስለቆያችሁ እናመሰግናለን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ አሁንም ጠየቅን። ክበሩልን።